በጣም ሰላም ውድና የተከበራችሁ አድማጭ ተመልካቾች፣ የቤተሰቦቼ በሀገር ውስጥም በሀገር ውጭም ያላችሁት ውድ ኢትዮጵያና ኤርትራውያን ሰላም ሰላም ብያለሁ። የፈጣሪ ሰላም ከሁላችን ጋር ይሁን። እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን። በያላችሁበት የፈጣሪ ሰላም ከሁላችን ጋር ይሁን። ቪዲዮ ላይክና ሼር ሰብስክራይብ፣ ሸር ሰብስክራይብ እያረጋችሁ አበረታቱ። ለምት አበረታቱ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ይቅርታ እንግዲህ ጠፍቼ ሰምቻ ያለው እና ያው እንግዲህ የልጅና ስትሆኑ ታውቁታላችሁ። ስላልተመቻቸልኝ ነው። ለዛም ለመጥፋት በጣም ይቅርታ አድርጉልኝ። በተረፈ ወዳችኋለሁ፣ አከብራችኋለሁ። ይዤላችሁ የመጣሁት እንግዲህ ስለ ሄርሜላና አብሮች ስለ ነሩጣ ነው። አንዳንዴ ምን አለመሰላችሁ ትግ በይል በሰው በሰው ትዳርና በሰው ህይወት ውስጥ እየገባን የሰውን ትዳር የምናመሰቃቅል ሰዎች ግን ምን እየሆነ እንደሆን አላቅም። ሄርሜላ እንግዲህ ታማ ከአብርሽ ጋር ከተለያየሽ ቀን ጀምሮ አሟት እንደዛ ትሆናለሽ። እንግዲህ ግን ለምን ሁሉ ምክንያቱም አንድ ሰው ትዳር ያለው ሰው ግዴታ ነው ወደ ትዳሩ መመለስ አለበት እንጂ ግዴታ ከኛ ጋር ሁን ምናምን ወዘተ የሚባለው ቋንቋ ለምን እንደሆነ አላቅም። ያስጠላል ብቻ ስለዚህ ሄርሜላም እያለ የሚያለቃቀሰሽ እንግዲህ አብርሽ ምን ባክሽ ባክሽ ጉረሽ ቢጠጭ እያለ እንግዲህ ያቆለ ማምጣታል ማለት ነው። ወይም ያቆለ ባጵሳታል እንደዛ ነው መሰለኝ የሚባለው። አደ ይሁን። ለማንኛውም ግን ትዳር ያላችሁ ወንዶች ወይም ትዳር ያለን ሴቶች ከሰው ትዳር ባንንጠለጠል መልካም ነው። ከሰው ባል እየሄድነ ቁርጥጥ እንደ ዝም ቁርጥ ባንል መልካም ነው። ለምሳሌ ያው ነው ነናሂ ያሉበት ችግር ውስጥ ነው። ምክንያቱም በመልካም ጎናችሁ ይገቡና እንደገና እናንተን ለመጣል እናንተን ሌላ ነገር ለማድረግ ነው የሚሞክሩት። አበሻ ማለት ነውና ግን ለምን ይህ ሁሉ ክፋትና ይህ ሁሉ ጥግ ለምን መሄድ አስፈለገ? ሲቀጥል ደግሞ የሰው ባል የሰው ነው፣ በቃ አለቀ አራት ነጥብ። የሰው ባል የሰው ነው የሰው ባል ለኔ አይሆነኝም። እቃይ ለምን ይህ ሁሉ ለምን ታደርጋላችሁ? አንደኛ የሰው ሞራን እየሰበራቸው፣ ሁለተኛ የሰውን ትዳር ህይወት ለምንስ እንበጠብጣለን? ምክንያቱም ምንድን ነው ከእውነት ኔ አንዳንዴ ግርም ይለያል። ለምን እንደዚህ እናደርጋለን? ወገን ብንረጋጋ፣ ቆመ ብለን ብናስብ አይሻልም? ስለዚህ አንዳንዴ የሰው ጥፋት ቢገባን መልካም ነው ነው የምላችሁ። እንደዛ እየሆነሽ እንግዲህ ሩታ ደግሞ ውሳኔ ውሳኔ ነው። አብርሽን ድሮም ታፈቅረዋለሽ አሁንም ታፈቅረዋለሽ። አታስመስሉ ማስመሰል ጥሩ አይደለም። እያለሽ እንግዲህ ሩታም ትናገራለሽ እውነትም ለምናገረው አንድ ሰው እንደዚህ ቆርጤት ጣልጣል የሚባል ካላፈቀርኩት ለምን እ ሲቀጥል ደግሞ ባለትዳር ወንድ ላይ እንደዚህ አልንጠለጠልም። ፍቅር ካላለ ፍቅር ደግሞ እኔ እንዴት እንደ ይሄ እንጃ ብቻ ነው። ይቅርታ አድርጉልኝ እንጂ ፍቅር አንዳንዴ አንድ ይሄ እብድ ነው ወይስ እውር ነው እስከ ማለት ሁሉ እያደረሰኝ ያለ በእውነት ነው የምላችሁ። እንዴት ነው ግን ትዳር ያለው ወንድ ይሆነ ያል ብለ መንጠልጠሉ እንደኔ እኔ ተገቢ ነው ብዬ እኔ አላምንበትም። ሲቀጥል ደግሞ በቃ እንደ ጥፋተኛ ነው ሁ መስላ ምትታየ እውነት ለመናገር ማለት ነው። ስለዚህ አንዳንዴ ወደ ሴቶች ወደ ራሳቸው ቢመለሱ መልካም ነው፣ ከሰው በአል ከሚንጠለጠሉ ነው የምላችሁ። እና ይህን ይመስላል እንግዲህ እንዳንዴ